ትሰመኛለህ። አንደኛ ማስፈራራት አትችልምኖ። እኔ ራሴ ለአንተ እያስጠነቅኩ ነው። ልትነካት አትችልም። ሁሉም ቢቀር ማለት ነው። ቀና ብለውላ እንድታያት ብለውላ እንድታየት አልፈልግም። ቀቀር ማንም መጫወች ምን ስንት ነው ችግር ስንት ነው ቀኑን እሷ ይትከረማችሁ ያው ጉዳዩ እንደምታቁት ነው። ዛሬ እንግዲህ እዚህ ሆስፒታል መጥተናል ማለት ልትመረመር ነው። ሙሉ የጤና ምርመራ ልታደርግ ነው። ያው ምን እንደተፈጠረኛ ማወቅ ስላልቻለን በምርመራ ውጤቱ ይረጋገጥልናል ብለን ተስፋ እናደርጋለን። ያው እስከዛሬ የተፈጠረ ሁሉም ነገር ወከባ ነው። አሁን እውነቱን በሕክምና ለማረጋገጥ ነው እኔ የምፈልገውና በሕክምና ለማረጋገጥ ወደ ሆስፒታል ልጃት መጥቻለሁና ያው ሆስፒታል ገብታ ተመረመራ ምን ብላ እስክትጨርስ ድረስ እኔ እዚሁኝ እጠብቃታለሁ ማለት ነው። ያው ሌላ ሰው እዚህ ሳሚ ነበር አብሮኝ ሳሚ ስራ ስለነበረበት ሄዷል። ያው ብቻዬን ነው የመጣሁት። እኔም ብዙ አላውቀውም ሀገሪቱን። እሷም ያው ብዙ አይደለች። ያው እሷም እኔም ያው ለሀገሪቷ ብዙም አይደለንም። ግን እኔ ማለት እኔ ትንሽ ስለቆየሁ ብዙ ትንሽም ቢሆን ያው እየፈለኩ ነው ሆስፒታል ያገኘሁት። የግል ሆስፒታል ነው እዚህ። ያው አስመርመሪያት፣ ያው ውጤቱ ምን እንደሆነ እስከዛ ድረስ አሁን ትንሽ ተረጋግተና፣ ያለችው ወደ ካሜራ ነው ያመጣዋት፣ ማለት መጀመሪያ በካሜራ ስለተጀመረ ጉዳይ በዛ እንዲያበቃ ስለፈለኩ ነው ያመጣሁት። ያው ቤተሰቦቼ ማለት እኔ መፍረድ አልችልም። እኔ ሃፍቶም አድርገዋል አላደረገም በምርመራው ውጤት ነው ማወቅ የምችለው። እኔ እንደዚህ ማለት በጭፍን መወሰን አልችልም። ሁኔታው ማለት ሳይረጋገጥ አንተ አደርገዋል ብዬ እሱ ለግግም ማለት አልችልም። ያው እሷም ያው ብዙ ማውራትም አልፈለገችም። ካሜራ ፊትም መቅረብ ብዙ ስላልፈለገች ነው እስካሁን የቆየሁት፣ ወደ እናንተ ጉዳዩን ያላመጣሁት። አሁን ያው እንደምንም ብዬ አምጥቻታለሁ። ያው ህክምና ጉዳዩ እስከሚያልቅ ድረስ እንጠብቃለን። ገብታ ተመርምራ እስከምትወጣ እኔ እዚህ እጠብቃታለሁ ማለት ነው። እና አንቺም ሁኔታውን ምንም ሳትፈሪው ለዶክተሩ የተፈ የተፈጠረው ምን እንደሆነ ለኔን ለኔ ደብቀሽኛል፣ ግን ለዶክተሩ ምንም ነገር እንዳትደብቂ እንደዚህ በግልጽ ምን እንደተፈጠረ ተነግረዋለሽ ማለት ነው። እሱም አንረግም ትሻለሽ አያቅትሽም። ማለት እውነቱን መናገር ማለት ነው። ምንም ይሁን ምንም እውነቱን መናገር ማለት ነው። ከዛም በደንብ አድርጎ እንዲመረምርሽ አደረግ። በደንብ የተመረመረሽ እኔ ውጤቱን አይቼ ነው እንጂ ውጤቱን ሳላይ ምንም ነገር መወሰን አልችልም። ገባሽ? መክሰስም እሱን አንችልም። እሱ መክሰስ የምንችለው ውጤቱ ከታየ በኋላ ነው።

እንዴት ተዋሻለች ታዲያ? ካል ቀን ሙሉ ምን ሲፈጠር? ምንም የፈለገችው ነገር ነው። እንደውም ሌላውን ተወውና እንደዚህ ክፉ ነገር ደረሰ ማለት ሶስት ቀን ሙሉ ሀገር ላይ ጸጥ ሲታለች እና በጣም በተረጋጋ መንፈስ ማለት

ዛሬ የሳሚ ሲሆን ታየክ እኔ እንደዛ ስቀጠቅጥል ያላነሳልኝ እሱ ሲሆን ዛሬ ታየካ እንደዛ እንደዛ እኔ አሁን ውጤቱ ሲረጋገጥ የፍርድ ቤት ወረቀት ተቀጥላ ፊት ለፊቱ እሱ አይቀር ነው ግን እኔ ጉዳዩ ጉዳዩ ከሰማሁ በኋላ

እኔ ስለማውቀው ጉዳዩ አንቺ ዝም ብለሽ እሺ፣ ቀኑን ገሪኝ። እንደዚህ ያለች አሁን አምነሻት ነው መናገር አለባት ነው ኮብ ሰፍቶ ነግራለች። አንተስ ብትሆን እስከ ዛሬ የት ነበር? አሁን ዛሬ ነው የታየክ እንዴ? እኔ ውሸቷ እንደሆነ ቻውቃለሁ። ወሸቷ ውሸቷ ነው። የምን ውሸት ነው እሱ ወንድምስ እንዳለ ዋሸ። ምን ማረጋገጫ አለ? ቀኑ ስንት ነው? ቀኑ ስንት ነው? የዛኔ የዛኔ፣ ቆይ ችግር የለም። ቀኑ ስንት ነው? ቀኑን እኔ አላስታውስም። እሷ መቀሌ በሄደችበት ቀን ነው እ እሷ ዋሽታ እንደሆነች ነው ያውቃለሁ። እሷ አዋሽታ አለች የምትለው በቀኑ ጋግ ዶክተሩ መርምሮ ያረጋግጠው። ምን እንደ ተፈጠረ በላይ መቼም አንተ እና የወሰደውን የፈጀውን ይዝ የክብና ውጤቱን ጠብቀዋለን። ግን ማለት ነው እኔ የነገርኩህ ያለሁት አንተ እንዴት ብትተማመን ነው እርግጠኛ ነኝ ወንድም ያደረገው አንተ እርግጠኛ ሆነ? እሺ ቆይ እኔ እኮ ግራ የገባኝ አሁን ልረዳ ያልቻልኩት ነገር ሶስት ቀን ሙሉ ከሷ ጋር ካልነበረ ደውሎ ለምን አይ አልሄድኩም አላየኋትም ብሎ አይነግረኝም? ለምን ጠየቅሽው? ጠየቅኩት እኮ ምንሽ ነገረኝ? አላውቅም እንደዛ ብሎ ቆን ለካየኸው አይቀር በደንብ ማየት ነበረብህ። የተፈጠረው ነገር መስማት ማወቅ የምትፈልግ ከሆነ የምር ከልብህ፣ አንተም ለወንድምህ አለው ለወንድምህ የምትል ከሆነ የወንድምህ ሁኔታ ነበር ከኔ ቀድመህ የወንድምህ ሁኔታ ማወቅ ነበረብህ። እዚህ እጥና ያልና ነው ችግረው ለ ተጣ ሰው ይወደ ስለሰው አይሳሐት ይልኩ አና ግን ሓወይ ስለ ዝፈልጣ ከምኒ ይገብር ስለ ዝፈልጦ ግን ሕክምና ኣሁን እኮ ተራችን እስከሚደርስ እየጠበቅና አይደለ ኣሁን ትገባለች ተመርምራ መጠበቃችን አይቀርም ግን እኔ እያልኩ ያለሁት ለምን ለምን ይሄ እስከሚሆን ድረስ አንተስ ለምን ዝም አልክ እኔ መቼም ወንድምህን ትናንትና ስትደበድቡት እኮ ነው ያወቅኩት እኮ ስንደባደብ ግን ተደበደበ ሲባል ግን ሩጠ መጣ። ግን ይሄ ነገር ተፈጠረ ስንል እኮ ለኔ እንኳን ደውለ እንኳን ቼክ አላደረገኝም እኮ። ደውለ ምን ተፈጥሮአል ምን ሆነሻል? እኔ አግኝቼ ላውራሽ ይባል ነገር አለ

በስንት መከራ ነው እያወራችኝ ያለችው። ባንቺ ምክንያት ነው በማላውቀው ሀገር ባንቺ ምክንያት እንደዚህ መጫዎች እኮ ነው። እና ዶክተሩ ነው የሚያውቀው እሱ አድርጎታል አላደረገውም። ዶክተሩ ነው የሚያውቀው ተራ እስኪደርስ ግን አሁን እያልኩ አለሁት ራ ሀገሩ ማያቅ ሰው እንደታ ተልኮ ተልካ ነው እንደዚህ። ከዚህ በፊት ለኔ እንደዛ ነው ያልከው። እኔ እኛ የህክምና ወረቀቱ ነው አይደለ? እኔ ትክክለኛ ለምን

የሆነ ነገር ነው። ኦኬ ነገሩን እሱ ሲያደርግ አብረው አግዝኸው ነበር። እንደለም ይባባሳል፣ ነገሩ ይባባሳ። አይደለም እኔ እያልኩ ያለውን ይሰማህ። እሱ ሞጥዩ አይሐድገኪ ሳሚ ባደረገ ነገር ሳሚም ትክክል ነው። ገባክ ለምን እንዳልተቀበለ። አዎ እኔም ቢሆን የዛኔ በጣም እኔ ስለተረጋጋው ፈጣሪ እናመሰግናለሁ። ለምን እንዳልተቀበለ ከመቀሌ ስልክ የነበረው እሱ ከቤት ሶስት ቀን ሙሉ እየተመላለሰ ነበር። ማንም የለም። በሶስተኛ ቀን አለች ግን አትከፍትም በራሉኝ ክራይ አንተ እዛ ነበርክ አይደለ? ግን ሲደወል ስልክ አታነሳም። እኔ የት ነበርኩ? አንተም በሳትህ ውቅሮ ነው የነበርክ። ሁላችሁም ውቅሮ ነበራችሁ። እኔ ደወልክ፣ ሁላችሁ አታነሱም ስልክ። ለገራ ቆይ ነው እኔ ምን እኔ ወንድሜ ስለማውቀው ነው እኔም ጓደኛዬ ስለማውቀው፣ ወይ ፕራንክ እያረገችሁን ወይም ማውቀው ነገር የለም። እንደዚህ ብሎ የሰው ልጅ የምር በህይወቱ ሶስት ቀን ሙሉ ፕራንክ ያረጋል? ይብ ሰው ምን ይታወቃል? እንዴት ነው ምን ማለት ነው ይሄ? እኔ ሶስት ቀን ቤቷ እንደሆነች አላቅም፣ አላየሁም። ስደወልህም አታነሰም። ስጀመር ሶስት ቀን በሰው ካላየሁት ለምን እንዴት ካላየሁ፣ እንዴት ላንሳው እና ካላየሁ ተብሎ የሚሸፋፈን ነገር አለ። እሺ፣ አሁን ዶክተሩ እናነጋግረው እንግባ እንጠይቀው፣ ወይም አድርጎት ከሆነም ከሆነ እሱ ዶክተሩ የሚለን ሰምተን፣ እንዴ ጥፋተኛ ከሆነ ማቅጣት ይቀበላልኮ። ማን ይለቀዋል ማን ይለቀዋል ሳይሆን፣ አሁን አንተ ይሄ ያወራህ ያለኸው እሷ ውሸት ነው ሙሉ በሙሉ ውሸት ነው። ለምንስ ነው ለምንስ ነው ለምንድን ነው የማታዋሪ? ዞሮ ዞሮ የክብል በእጄ ሰበብ እንዳትመጭ። አንደኛ እየነገርኩ ያለው ማለት ነው፣ ትሰማኛለህ? አንደኛ ማስፈራራት አትችልም። እሺ እኮ እኔ እራሴ ለአንተ እያስጠነቀቅኩ ነው። ልትነካት አትችልም፣ ልታስፈራራት እኮ ሁሉም ቢቀር ማለት ነው። ቀና ብላ ሁሉ እንድታያት አልፈልግም።

ካሜራ ይፈቀደ ፈቀድ እስከሚፈቀድ ድረስ እንገባለን። ችግር የለው እና ቤተሰብ ውስጥ ተመርምራ ምናምን ውጤት የጠበቅን ነው። ገብታ ነው የወጣችሁ፣ እና ውስጥ ላይ አጋጣሚ ሆነው መቅረጽ አልፈቀደልኝም። አማንኛ ስለ ማወራ ግራ ገብቶ ሊሆን ይችላል። አልፈቀደልኝም፣ እና ውስጥ አልቀረስኩም። ያው ውስጥ ያለውን ሁኔታ ጨርሰና የወጣ ነው። የምርመራ ውጤቱ ትንሽ ቆዩ እያለን ነው። እና እዚህ ጋር አብረን እንዳለ እየጠበቅን ነው። ያው እኔ አሁን እያልኩ ያለሁት ይሄ ነገር እውነት ከሆነ የምር እስከ መጨረሻው እንጂ ለሃፍቶም አልፋታውም። ማርያምን እስከ መጨረሻው እፋረደዋለሁ እንጂ አልፋታውም። እየሰማኸኝ ነው?

ብዙ የተፈጠረ ነገር አለ። አንተ የማታውቀው ብዙ ነገር ሊኖር ይችላል። ግን እኔ እቺ የማስረጃ የህክምና ማስረጃ እስክትረጋገጥ ነው የምጠብቀው። ገባ። አሁን እዚህ እናንተ ያላችሁ ያወራችሁትን የምታደርጉት ነገር ተመሳሳይ ነገር ነው ከወንደ መጋ ገባ። አሁን እሱ ትናንትና እንደዚያ ስንጠይቀው ምን አለ? ለሳሚ አንተ እሷ ኮ አማርኛ ለምታወራ ሴት ብለን ነው እንዴ? እሷን እያመንክ ያለኸው እኔ ወንድምህ እኮ ነኝ። እኔ ለምንድ ነው እሷን አምነ ለምንድን ነው ማታምነኝምንድነኛ ተባብረኛ ተረግነ ነገር አለ። እናንተ ተባብራችሁ ነው ወንድሜ ስሙን እያጠፋችሁት ያላምንምጣ ብለን እሷ ተገናን ነገና ትናንተ የመጣችሁ ምንም ብለ አላቅም፣ ተከፍላችኋል ወይም የሆነ ነገር በጊዜ ሂደት እናየዋለን። ብዙ ነገር እየደረሰበት ነው። አሁንም ስልክ እየተደወለ እያስፈራራችሁት ነው። ብዙ ነገር እየደረሰበት ነው ያለው ወንድሜና ይሄ ልክ ካልሆነ ትንሽ ሳምንት ነው ሶስት ቀን ሚቶች ከሆነ ውጤቱ እናየዋለን። ከውጤቱ በኋላ ግን ሶስታችሁም አለቃቸውም እኔ እያልኩ ያለው ንሰማ ነው። ይሄ ነገር እውነት ከሆነ እኮ እኔም አስፈረድበታለሁ። ዝም ብዬ በዋዛ እንደዚህ ልንፋት አይነት ሰው አይደለም። ግን እኛ እዚህ ሁለት አማርኛ ተናጋሪዎች ገና ለገና ወንድሜ እንደዚህ ያደረጉ ማለት አትችልም። እየገባህ ነው። እኛ ከኔ ጋር የምንተዋው ከኔ ጋር እኔ ልጅ የሚያቀኝከው እሷነት ያቃታል ገባ አንተ፣ ምኮ ስለላንተ ነው የምታውቀው። እና ምንድነው እናንተ ሌላ ማዘዝ ሌላ ነገር ማንንም ደውሎ ያስፈራራው የለም። እኔ አሁን ጥያቄ ምንድነው ለምን ራሱ መጥቶ ራሱ ፊት ለፊት ለምን ራሱ ለፈጠረው ወከባ ራሱ አይጋፈጥም? አንተ መላኩ ለምን አስፈለገ? ማን ነው የላከኝ? እኔ ራሴ ላረጋግጥ ነው የመጣሁት ራሱ። አንተ ራሱ ትክክለኛ ሰው ከሆንክ ና እንሂድ። አንተ ካላደረከው ለወንድም ነው፣ ና እንሂድ። አንተ ካላደረከው ይገልጣቸዋል። አሁን ፊት ለፊት ካገኘ ምንድነው ይገልጣቸዋል። ምን ማስሎ ነው የሚገለን? ትክክለኛ ሰው ከሆነ በትክክል የራሱን ችግር ራሱ መጋፈጥ

ፊት ለፊት እኛ መጋበጥ ስላቃተው እሱ ግን ተደብቆ እናንተን ይልካል። ችግር የለም። ይሄ ጉዳይ እስከሚያበቃ ድረስ አንተ መጠቀቤ እንድትደርስ አልፈልግም። ከዚህ በኋላ ገባ ይህን ጉዳይ ግን ሲጠርስ የፍርድ ቤት ወረቀት ይዤ ቀጥ ብዋቸ አልርቅም። ምክንያቱም ተማክራችሁ የሆነ ነገር እያደርጋችሁ፣ ምንም ተመካክረን እኛ የምናደርገው ነገር የለ። የገባ ነው። ተከታተላቸዋለሁ። ለሁላቸው በረንበር ተከታተለ እኔ ጉዳይ አይደለም። ገባ። እኔ የምፈልገው ምንድነው? ትክክለኛ እውነቱ እንዲወጣ ነው የምፈልገው። እንደዚህ እንደዚህ ብዬ ሰው ላይ መፍረድ አልፈልግም። የገባ ነው። እኔ ትክክለኛ ውጤቱ እስኪመጣ ነው የምጠብቀው። አሁን ቢሆን ማለት ነው። ትክክለኛ ውጤቷ ስትመጣ ግን ቀጥታ የፍርድ ቤት ወረቀት እጁ ላይ ራሴ የገባበት ገብቼ የምሰጠው የገባ ነው። እና አሁን አንተም ብዙ ነገር እኛ ላይ ብዙ አፍን ሳትከፍት ብዙ የማይረባ ነገር እያወራን፣ አሁንም ቢሆን እኔ እንዳልሰማው ቆጥረሃለሁ፣ የምታወራው ነገር ማለት ነው። አሁን ቀጥ ብለህ መሄድ ትችላለህ ከዚህ ቦታ፣ እኔም እንደዛው። ዝሮ ዝሮ ግን ይህ ነገር እውነት ካልሆነ፣ አንቺም አስቢበት፣ አንቺም አስቢበት። ትክክል ነው ያደረገ ያለት ውቅሮ ላይ ያው አትቆይም ማለት ነው። ትክክል ከሆነ ውቅሮ አትቆይም። እሱ ማን እንደሚቆይና ማን እንደሚቆይ እንደማይቆይ እንወስናለን። ያው ቤተሰብ እንዳያችሁት ነው ለወንድሙ በጣም ለመከራከር እየለፋ ነው ማለት በቃ በሙሉ መቶ ፐርሰንት በሱ እንደሚተማመን እያሳየን ነው ማለት። በቃ ወንድሜ አያደርግም እያለ ነው። ወንድሙ ባያደርግ ታዲያ ለምንድ ነው መቶ እራሱ የማይጋፈጠው ችግሩ ማለት ነው? እራሱ ለምንድ ነው መቶ የማይጨርሰው? እንደ እኔ ያሰብኩት በቃ ሃፍቶም ካላደረገ በእርግጠኝነት ራሱ መቶ አስመርምሮ ራሱ ውጤቱን ያሳየኛል ብዬ ነበር የጠበቅኩት፣ ግን ስልኩን አጥፍቶ ያለበት የለም። ቤት ሄድኩ፣ ማዘሩ ቤት፣ ወንድሙ ቤት፣ ሁሉም ቦታ የለም። ለምን ችግሩ መፍታት ካለበት እራሱ ወንድ ከሆነ ራሱ ችግሩን አይጋፈጥም? ለምንድ ነው ከችግሩ የሚሸሸው? እኔ እና እሱ ነን ይሄን ነገር የምናውቀው ሁለታችን ነን አምጥቼው እኔ ሌላ ሰው የለኝም ጓደኛ፣ እና አንተ ጋር ትሁን ብዬ ሰጣት። በእጅ ልጅ ሁለቱን ያገናኝቼ ሄድኩት። እኔ ለምን እኔ እኔ ያገናኝቸው እንዲሄድኩ ምን ችግር አለው? ለኔም ስምስ ጓደኛሽ ተንከባክቤያታለሁ ብሎ ቢሰጠኝ ምን ችግር አለው እንዴ? መቼስ ሕፃን አይደለች ፈትፈታ ጉርሰኛ ትለው ራሷን የምትችል ሴት ናት። ሀገሪቱን ብቻ ስለማታቅ ነው እኔ ያሳያት ያልኩት። ሌላ ነገር ውስጥ መግባት ለምን አስፈለገ? ጓደኝነት ከፈለገ እኮ በንጹህ ልብ እኮ ሰውን ልጅ መቅረብ ይችላል። ግን እንደዚህ አይነት ክፉ ነገር፣ ክፉ ምግባር ማድረግ ለምን አስፈለገ? ቤተሰቢያው የህክምና ወረቀቱ እስኪመጣ ነው የጠበቅን ያለ ነው። በቀጣይ ቪዲዮ እስክምንገናኝ ሰላማችሁን ያብዛላችሁ።